በስማቦ ወወልድ ወመንፈስ ቅዱስ አዱ አምላክ ማሙሱ ለሚያዚያ በዛት ይለት አይረፈ አብይ ነቢይ ሕዝቅኤል ወልደ ቡዝ ካህን አንድ አምላክ በሚሆን በአብ በወልድ በመንስ ቅዱስ ስም ያዝያ አምስት በዚች ቀን የካህኑ የቡዝ ልጅ ታላቅ ነቢይ ሕዝቅኤል አረፈ። ይህም ካህንም ነቢይም ሆኖ ናቡከደነጾር የእስራኤል ልጆች በማድረካቸው ጊዜ ወደ ባቢሎን ተማርኮ ሄደ። በባቢሎን አገርም ሳለ የትንቢት መንፈስ በላይዋ አደረ። በትንቢቱ ውስጥ የክብር ባለቤት ጌታችን ኢየሱስ ክርስቶስ ከከበረች ድንግል መቤታችን ማርያም ስለመወለዱና ከወለደችውም በኋላ በድንግልና ጸንታ ስለመኖሯ ተናገረ። እንዲህም ብሎ ትንቢት ተናገረን፣ የወደ ምስራቅ ስመለከት የተዘጋች ደጅ አየሁ። ይች በር ተዘግታ ትኖራለች፣ አትከፈትም፣ የሚገባባትም የለም። የእስራኤል ፈጣሪ እግዚአብሔር እንደተዘጋች ይገባባታል እና ከርሱ በቀር የሚገባም የሚወጣም የለም አለኝ። ሁለተኛም ስለ ክርስቶና ጥምቀት በንጹሕ ውሃረ ጨሃለው ከኃጢአታችሁም ትነጻላችሁ ከርኩሰታችሁም ሁሉ አዲስ ልብስን እሰጣችኋለሁ። አዲስ እውቀትንም አሳድርባችኋለሁ። ድንቁርና ያለበትንም ልብ ከሰውነታችሁ አርቄ እውቀት ያለውን ልብ እሰጣችኋለሁ። መንፈስ ቅዱስንም ተቀበሉ የእግዚአብሔር ልጆች እንደሚሆኑ ተናገረ። ህዝቡንም ማስተማር ስለ መተዋቸው ካህናትን ሲገስጽ ካላስተማራችኋቸውና ካላነቃችኋቸው የሰዎችን ነፍስ እግዚአብሔር ከእናንተ ይፈልጋል አላቸው። ደግሞ ስለ ስጋ መነሳት በሕይወት ለመኖርም ቢሆን ወይም በስቃይ አስቀድሞ እንደነበሩት በድኖች ተነስተው ከነፍሶቻቸው ጋር አንድ ሊሆኑ አላቸው ብሎ ተናገረ። ለሚያነባቸው የሚጠቅሙ ብዙዎችን ትንቢቶችን ተናገረ። እግዚአብሔርም በእጆቹ ብዙዎች ድንቆች ታምራቶችን ገለጠ። እስራኤል ልጆች በባቢሎን ሳሉ ጣዖት ባመለኩ ጊዜ የገሰጻቸው፣ ስለዚህም አለቆቻቸው በጠላትነት በላዩ ተነስተው ገደሉት። ይህም ሁሉ ትንቢቱ የክብር ባለቤት መድኃኒታችን ሰው ከመሆኑ በፊት ነው። የትንቢቱም ዘመን ሃያ ዓመት ነው። በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለሕዝቅኤል ለማርያም ዘነጸራ በአምሳለ ውፅት ወህት ዘእደ አምላክ ሳረራ ምንዳቤ ስደት ፈጺሞ ወተፄወወ መከራ ፈለሰዮም ለዓለመ ጽልመት ምጻይራ ድኅረ ተነበየ ዓመታ ተስራ ሰላም ለዲዮስቆሮ ዘዘግሃፉ በማይጾ ወእብነ አርምሞ ተፍ መከመ እይን በብአምጾ መጠወ መጠን አርባይቱ አመቶ ወመንፈቃ ዓመት በያይጽጾ እለ ይሁ ውፅእወሶ በጐድጐዱ አንቀጾ ውስተ ደብረ ገዳም ይታባ ይርአይ ገጾ እይርአዩ ገጾ። በዚችም ዕለት የአፍላሚ የታወድራ የመነኮስ አርሳኒና የዋስለዲስ የገድላቸው መታሰቢያ ነው። በረከታቸውም ከእኛ ጋራ ልዘል አለሙ ትኑር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዚያ ስድስት በዚች ቀን በበረሃ የምትኖር ግብጻዊት ማርያም አረፈች። በዚችም ዕለት የክብር ባለቤት ጌታችን ኢየሱስ ክርስቶስ በትንሣኤው ሳምንት ለሐዋርያው ቶማስ ተገለጠለት። በዚችም ቀን ኖህ ተወለደ። የሰሎሞን አባት ንጉሥ ዳዊትም በዚች ዕለት ተወለደ። በረከታቸውም ከእኛ ጋር ልዘላለሙ ትኑር አሜን። ዛቅረብ ኩማ ሄሌታ ዘኪርያ የላፈ ምለተ ጸምዱ ከዘልፈ ለላ አነብቶ ከብዘንዴቴ መጽሐፈን ተረሰይ ከግዚኦ ጸዲቀ መበለት ውቁፈ ምላ ቡላን ዘተርፈ ንቢያት ቅዱሳን ዋህርያት ሰባክያን ሰማይቶ ጻድቃን

የቅርታው ቸርነቱ ለዘላለም በእውነት ለሁላችን ደረግልና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። አባታችን ገብረ መንፈስ ቅዱስ በኢትዮጵያ ሳለ በየአመቱ ሶስት ጊዜ ጌታችን ወደ ተወለደባት ወደ ተጠመቀባትና ወደ ተቀበረባት ሀገር በዚያ ስጋውን ደሙን ይቀበል ዘንድ ኢየሩሳሌም ይሄድ ነበር። ከዚያም ከጌታችን ከኢየሱስ ክርስቶስ መቃብር ደርሶ ይሰግዳል። በዚያም ለረጅም ጊዜ ቆሞ ይጸልያል። ስለ ኢትዮጵያ ህዝቦች፣ ስለ ኢትዮጵያ ሰዎች ይማልዳል ቃል ኪዳን ይሰጠው ዘንድ ወደ ፈጣሪው ይለምናልና ምልጃው ከእግዚአብሔር ፊት ደርሷልና በዚያም ጊዜ ሰማያት ይከፈታሉ። የእሳት መጋረጃ ይገለጣል። ሶስት አካላት ይታያሉ። የምህረት አስራት መቶ ሺህ ቃል ኪዳን ይሰጠዋል። ሁልጊዜ ምህረትን ለማግኘት ይቆማልና የኢየሩሳሌም ግብሯን ሊረዳ ይፈልጋል። ከመላእክት ጋር ደስታን ሊካፈል ይወዳል። በዚያም ክርስቶስ ተወልዷል፣ በዚያም ተጠምቋል፣ በዚያም ክርስቶስ ተሰቅሏል፣ በዚያም በቀኖት ተቸንክሯልና፣ በዚያም ክርስቶስ ተቀብሯል። በዚያም ከሙታን ተለይቶ ስለተነሳ የትንሣኤው ብርሃን ተስፋ ያደርጋልና፣ በዚያም እመቤታችን ማርያም ልጇን ታቅፋ በደስታ ያያታል። ነቢያትና ሐዋርያትንም በክብር በምስጋና ከእርሱ ጋር ሲደሰቱ ይመለከታል። እነርሱም ወገናችን ዘመዳችን ይሉት ነበር። ያን ጊዜም ከሰባቱ ሊቃነ መላይት አቤቱ ህዝብህን ይቅርበል የባሮችህንም ቃላት ትርሳ የሚል ቃል እየሰማ እርሱም ከእነርሱ ጋር ይጸልይ ነበር። ነብዩ ዳዊት እንደ ተናገረ እንዲህ ሲል አቤቱ ለአንተ በጽዮን ምስጋና ይገባል። አቤቱ ወደ አንተ የምወጣው የደማዊ የስጋዊ ጸሎት ሁሉ ተቀበል። ሰማያውያን በእውነት ምስጋና ያቀርባሉ። አባታችንም እንዲህ አለ። ከአጣን ወገን አስራት ሰጠኝ ዘንድ እለምናለሁ። መላይክትም ለህዝብ ይቅርታን እንደሚለምኑ እርሱም አቤቱ ኢትዮጵያ ህዝብህን ይቅር በላቸው እያለ ይማልዳል። አስራት ይሆን ዘንድ በሰማይ ደስታ ይሆን ዘንድ ስለ ጻድቃን የምንለምንህ አይደለም ስለ አጣን ነው እንጂ በማለት ይጸልያል። ጌታ ኢየሱስ ክርስቶስ ማባታችን ገብረ መንፈስ ቅዱስን ወንጌል አባ አባትና እናትን ሚስትህና ልጅን ወንድምህና እህትህን ገንዘብና እርሻውን ስለ እኔና ስለ ወንጌል የተወይ በዚህ ዓለምና በሚመጣው ዓለም መቶ እጥፍ ዋጋ እንደሚያገኝ ሁሉ ለአንተ ለከበርከው አገልጋይ የኢትዮጵያ ሰዎችን አስራት አድርግ ይሰጥቻለሁ አሉ። አባታችን ገብረ መንፈስ ቅዱስም ከፈጣሪው ከኢየሱስ ክርስቶስ ቃል ኪዳን ከተቀበለ በኋላ በፍጹም ደስታ እግዚአብሔርን እያመሰገነ ተነስቶ በነፋስ ሰረገላ ተቀምጦ እንደ ዓይን ጥቅሻ ተነስቶ ከኢትዮጵያ ምድር ደረሰ። ይቅርታው ቸርነቱ ለዘላለም በእውነት ይደርብን። የአባታችን የጻድቁ አቡነ ገብረ መንፈስ ቅዱስ ረድኤት በረከት፣ አማላጅነት ለሀገራችን ሰላም፣ ለሕዝባችን ፍቅር አንድነት ያድልልን፣ ለዘላለሙ አሜን። አምላካችን ኢየሱስ ክርስቶስ የሰማነውን በዝን ልቡናችን ይጻፍብን። ከቅዱሳን ረድኤት በረከት ያሳትፈን። ሰላም ቀን ያውለን። በዓሉን የበረከት በዓል ያድርግልን። አምላካችን ንቁ የኦርቶዶክስ ተዋህዶ የንስሐ መርከብ ሃይበርተኞችን በቸርነት ጠብቀን፣ ቅድስት ሀገራችን ኢትዮጵያን በቸርነት ጠብቅልን። አስራረ ቤተ ክርስቲያንን አስታክስልን። ቅድስት ተዋህዶ ሃይማኖታችን አስፋልን። ምእመናንን በሃይማኖት አበርታልን። የሰላም አምላክ ሰላምን ስጠን። ቀኑን ባርከ ቀድሰ በሰላም አውለን አቡነ ዘበሰማያት

እግዚአብሔር ምስሌኪ ሰአሊ በጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመእስራኤለና ጣዊነ ተማይ ጸነብኪ ኦ ተወካፌ ንስሓ ወሰራይ ሃጢአት ኢየሱስ ክርስቶስ ስረይ ሃጢአት እየ ወሃጢአተ ኩሉ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን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 ንቁ ሚዲያ እርቱ የቤተ ክርስቲያን ልሳን ነው።